ጥበብ እውነትና ሕይወት የሚጨባበጡት ከተዋናይ መድረክና ከተመልካች ወንበር መሃል ላይ ነው። ሰላም ያራቀኝ አልተፋም ደስታዬ፣ አልተምታታብኝም ቀንና ማታዬ ተበላሽቷል ቆመም ይሰራል ሰዓቴ፣ ወለም ዘለምሳይል ቀጥሏል ህይወቴ። እንዴት ነው የሚያምረው በናት! አዲሱ ሙዚቃ እያለቀ ነው፣ እሱን እየተለማመዱ አይ ካንት ወይ ታልቀ። እስካየው ድረስ እኔ ምልሽ፣ ፈረጌቱ የለችም እ ዛሬ ባክ በጠዋት ነው ሁሉም ሰው የወጣ። ቡና ጠጥተሽ ነው ወይ? ቡና ገና፣ ቁርስም አላገኘም። ቡና ላፍላለህ እንዴ? ወደድሽ ነው። ቁርስስ? ቁርስ ልስራለህ? እሺ፣ የዲያስፖራ ቁርስ ይሻላል። እኔ ብለህ ክሊፕ ውስጥ የነጠላ ዜማው ነው ብቻ፣ ሀሳቤን ቀየርኩ እንዳትለኝ ፀሐይ። እንደው ቃሉን አጠፈ ፀሐይ ሲባል ስንቶች ታቀለሽነትታማ፣ ችግሩ የእኔ ቃል ሳይሆን የአንቺ ችሎታ ነው ማለት ማለትማ፣ በሚገባ አክት ማድረግ አለማድረግሽን ማወቅ ነው ወይ እንድች ብለ ሀሳብ እንዳይገባ ድብና አድርጌ ነው የምተው። ነው ልሲ ቹቹ መቻል አለመቻልሽን የሚወስነው ተስፊሽ ነው። ለምን የቲያትር መምህር ስለሆነ አይደለም፣ የዘፈኑን ክሊፕ የሚጽፈውና የሚያዘጋጀው ተስፊሽ ነው። ስለዚህ አንቺም ሰራለው ከማለትሽ በፊት የተጻፈውን ነገር ማንበብ መቻል አለብሽ። ኦልራይት፣ አነባለሁ። አለ ስጠኝ። በኋላ ነው ጨርሶ የሚመጣው። የፈለገውን ነገር ጽፎ ይምጣ። ሀሳብ አይግባ። እኔ ተውንልሃለሁ። ደሞ ለትወና የዘራችን አይደል? እንዴመጠው ሌላ መመናቀር ሌላ መናቀር እንዴት ናችሁ? አይ ምን ላይ ናችሁ? ፈገግታችሁ መሬት ላይ ለንመስክ እንግዲህ በእርሱ ላይ እስኪያወጣን ድረስ እዚህ ነው ያለነው። ኢትዮጵያ መሬት ላይ ቅር ይላል። እንደ ግጥም ትችላለች። የአይጥ ምስክር ድንቢጥ ጣሎ። አይጥም በሉ ጉንዳንም በሉ፣ እኛ ስለ ስራችን ለማረጋገጥ ምን ነገር አያስፈልገንም። ዞር ብለህ ዋንጫዎቻችንን፣ ሜዳሊያዎቻችንን የዘራችንን እንትን ማየት ነው። ትወና በቤታችን ነው ብለን አልገና ድሮ። ለማንኛውም ሜታል ስክሪፕቱ ተስፍሽ አሪፍ የክሊፕ ሀሳብ ኔ አልችለው የምትዩ ነገር የለም። አ ቴዲ እኮ ፕሮፖዛል ፕሮጀክት ከዚህ በፊት ጥበብ ስራ ሰርተው የማያውቁ ሰዎች ምርጥ ስራ የሰሩ ስንት ሰዎች አሉ? እስቲ ለምሳሌ አንዱ ነገረኝ፣ ወይስ ዝም ብለህ ያነበብከውን። ፀሐይ ደግሞ በቃ ልሞክር ካለ ቢሞክር ምን ችግር አለው? ዝማት በቃ ከፈለግከው ትጠቀመዋለህ፣ ካልፈለግከው ደግሞ ትጥለዋለህ። በ ወደ በኋላ ወደ በኋላ በዚህ ፍጥነት እንዴት አድርገህ ትደርሳለህ? ይኸው ልጆችዬ የዘፈኑን ሳምፕል ከሰማው ጊዜ ጀምሮ መግነጢሳዊ የሆነ ሀሳብ ልውጣ አልውጣ ልውጣ አልውጣ እያለ ውስጤ ሲያስጨንቀው ስለነበረ አሁን ያለው ጊዜ አምጦ ለመውለድ በቂ ይመስለኛል። ምጡ እንዳያስቸግር በኦፕራሽን የምትከላከለው አሪፍ ይመስለኛል። ችግር፣ እኔ ተፈጥሯዊ መገድ ይሻለኛል ብቻ። አሁን እኔ የሚያስፈልገኝ ጊዜ ሳይሆን አምጬ የምወልድበት ስፔስ ብቻ ነው የሚያስፈልገኝ የምወልድበት ግን ለማንኛውም፣ አንተ በጣም ስታመጥ በጣም ብዙ ሰዎች ልትመጥበት ስለምትችል እንጨት ነከስ አድርገበት እንዴ። ዋቴ ሰርፕራይዝ! እንዴት መጣሽ እዚህ? ከጓደኞቼ ጋር የከታሰረው ሰው ልንጠይቅ መጣን እና ከዛ በኋላ ግቢውን ሳይሆን አፈከኝ። ኧረ እኮ አልመጣሽ። እንዴት ነሽ? አለን ስራ እየሰራ ነው። እንዳስፈታው ሳይሆን አይ ኖ የፀሐይን አንዳንድ ነገር እየሰራው ነበር። ኦልሞስት ጨርሻለሁ። የዘፈን ግጥም ነው። ከመቼ ወዲህ ነው ደግሞ እኔ ገጣሚ ሆንኩት? የአዲሱ ነጠላ ዜማውን የክሊፑን ሀሳብና ዝግጅቱ የእኔን። ኧረ እባክህ እውነትህን ነው? ቆይቷል እኮ እንደምሰራለት ከተነጋገር እንደት ነሽ? ሚኒት አድዬ ታየሽ አይደለ? የክሊፑ ላይ ዝግጅትና ሀሳብ ተስፋዬ ሸቱ ተብሎ ሲጻፍ ለራሴ ነው ለራሴ። እንዲህ በቅርብ ሊያውም በአንተ እጅ ህልሜ ሆን ይሆናል ብዬ አልጠበኩኝም ነበረ። የምን ህልም ነው? በቲያትር ከተመረቁ ጊዜ ጀምሮ አንድም የመድረክ ተውኔት በዛ ላይ ፊልም ሰርች እንደማላክ ታውቃለ። አንተም ባይጥልልኝ ኖሮ ምን ነበር ያው መቼም ጊዜው ሲደርስ መስራትሽ አይቀርም። አይቀር አንተ አፈጠንከው እንጂ እሱ ማየት ይቀር ነበር። እኔ ግለትዬ እመርጥልሽ፣ የፊልም ኢንዱስትሪውን ሰፋ አድርገሽ ብትቀላቀይ ይሻላል። እንደምን አልሽ? ቡና እንጠጣ። ቆይ መጀመሪያ ይህን ትልቅ ጉዳይ መቋጫት አለብን። አንቺ ደግሞ እንደ ሁሉ ነገርሽ በቃ ሱሪ ባንገት ነው። በቃ ሌላ ሰፋ ያለ ስራ እንፈልጋለን አልኩሽ። መጀመሪያ በዚህ ነው ራሴ መፈተን ያለብኝ። አረ እንዴ ተስፈሽዬ ምኑ ወደ ሰፊው ስራ ከመግባት በፊት ይሄኛው መፈተኛ ይሆነኛል። ልክ ነሽ ኮ ልደትዬ። ግን ግን ምን ሌላ ሰው ካስት አድርጌ ያለው እንዳትነኝ ብቻ። ኦ አንቺ ደግሞ፣ አንቺ እያለሽ እንዴት ነው ሌላ ሰው ካስት የማደርገው? አሁን መቼም በእጅ የያዙት ወርቅ እንደ መዳብ ይቆጠራል። እንደውም ብዬ ነው። አንቺ ደግሞ እና ግን ማለት እንታዲያ ምን አመጣው? ይሄውልሽ ልደትዬ፣ ክሊፑን ልሰራ ያሰብኩት በአዲስ መልክ ፀሐይም ወዶታል እና ታዲያ ምን ችግር አለው? ኖ ይኸውልሽ፣ ክሊፕ ውስጥ አንድ ሰው ብቻ ነው የሚሳተፈው እሱም ፀሐይ ብቻ ነው። በቃ እየዘፈነ ይተውናል። በቃ ብቻውን ነው የሚተውነው። እቺ ታዲያ ምንድናት? ስስ ነጭ ጓን ለብሳ ስትታይ፣ ቀስ በቀስ ከላይዋ ላይ የሚንዣበበው ስስ ነጭ ደመና ጋር ትመሳሰላለች። ነጭ ጓን የለበሰችው ሰው አደለችም። ይሄ እኮ መጀመሪያ የተጻፈው እኮ ነው። ከዛ በኋላ በጣም ነው የተስተካከለው። ደግሞ እኮ የሚገርምሽ ፀሐይ እየወደደው ሰው የሌለው ነው አይገርምም? አረባታ፣ አዎ። ለነገሩ እኮ ሙዚቃው የሚለው ውድ ያልናፈቅሽኝም ነው። ካልናፈቀ ሰው ምን ይሰራል?

ሰላም ነው። ቴሌግራም ሌላ ኩልን አየው ተወዶ አለብያ አስባለሁ አየሁት። ግን ማን ነው? ይሄን ይሄን ጉዳይ ኃላፊነቱን የወሰደው የክሊፑን ጉዳይ ተስፍሽ፣ ማን ነው ከእሱ ጋር እናወራለን? ጌታው ለምን ነው ተኝቶ በህል የሚጀምረው? አልናፈቅሽኝም ይላታል እና፣ አለመናፈቅ እንዴት ነው ቢሉ በአብሮነት ይለዋል። በአብሮነት እንዴት ቢሉ አንድም በውን አንድም በህል ይለዋል። አመሳጠረው እኮ እባክህ፣ ይገርማል። ፀሐይ ደግሞ በጣም የምትገርመው። አሁን ምኑ ነው የሚገርመው? አሁን በውን አብረዋለች የለች ናፍቋለች አልናፈቀችም ስለዚህ በህልሙ ያያታል ማለት ነው ይሄ ሰውዬ ጤና የለውም እንዴ አላፈቅሽኝም የሚላት እኮ አብረው ስላለች አይደለም ሁል ጊዜ ስለሚያስባት በልቡ ስላለች ነው ይሄ ደግሞ ማፍቀሩን ይገልጻል አይደለም እንዴ ዛሀኝ አንዳንድ ጊዜ ይሄ ያሳለፉትን ነገር ምናምን እንደው ትንሽ ቢጨማመርበትና እንደው እዚህ ስትሄድ ብዙ ነገሮች እኮ አሉ፣ በሀሳቡ አይደለም ትዝታ ነገር ብታደርጉት ምን ይመስላችኋል? ትዝታ የምንሰራው እኮ ለኢትዮጵያዊ ማህበረሰብ ነው። ማህበረሰቡ ትዝታው ላይ ውሎ እያደረ የእኛን ትዝታ ለምን ያህል እና ህልምን የቸገረው፣ ህልምማ ሞልቶታል። ፍቹ ነው እንጂ የቸገረው እንዴ! እንዴ! ኧረ ቆይ ሁለቱም እናቶቻቸውን እናቶቻቸውን አይባልም፣ እባክህ እናታቸውን ብል እናታቸውን ስመው ከቤት ሲወጡ ይታያል። እሱ እጅግ ዘመናዊ ከሆነ ባለሶስት ፎቅ ቤት፣ እሷ ከገጠር ደሳሳ ጎጆ። ምን ማለት ነው? ምን ማለት ነው እያልኩ ነው። እስኪ ትንሽ ተንተን ያርገው፣ እስኪ ትንሽ ተንተን ያርገው፣ ፈታ ፈታ ፈታ ያርገው። እስኪ ፀሐይ፣ ደግሞ አሁን የምኑ ይብራራል? እኔ የምለው የትኛው ግጥም ነው ይህንን ሀሳብ ኢንስፒያር ያደረገ ግጥ ግጥሙን ቶ ተስፋዬ፣ ዋናው ነገር ለክሊፑ ይህ ማህበረሰብ ምን ይፈልጋል የሚለው። ለምሳሌ ግጥሙ ስንዴ የሚል ከሆነ ቪዲዮው ላይ ፓስታ እናደርገዋለን። ከዛ ፓስታ ጥቅልል አድርጎ ቪዲዮ ላይ ሲጎርስ ተመልካቹ ሲያይ ደስ እያለው ምራቁን እየዋጠ እያለ ያል ማለት ነው። መኮረኒ አይሻልም? እኔ ግን ትንሽ ፓስታው ላይ የሚያደላ አይመስለኝ። ሰዎች ጤና የላቸውም እንዲ። አሁን የማህበረሰቡ ፍላጎት እዚህ ምን ይሰራል? አልተሳሳት መምህር ተስፋዬ አልተሳሳትኩም። ኔ ወንድም ጥበብ በዋነኝነት የምትፈልገው የጥበበኛውን ምናባዊ ምጥቀት ነው። እኔ ሲያቋርጡኝ አሉ። አታቋርጡ፣ አታቋርጡ። ጥበብ እየተንፎለፎለችልኝ ሳለ የሚያቋርጠኝ ሰው አሉ። ሲያቋርጡኝ አሉ። ጥበብ ግንባሩ ላይ ትታያለች። በእናትህ ጸሐይ አንተ ዝም በል። ይልቅ አሁን ስለ ዘመናዊ ቤትና ስለ ደሳሳ ጎጆ ንገረ ይሄ ማህበረሰብ ከሀብታም ጣዕምና ከድሃ ምሬት የተሰራ ነው። አይደለም እንዴ! እኮ ስለዚህ ሁለቱንም ያዝን ማለት ማህበረሰቡን በጠቅላላ ያዝን ማለት ነው። እንዲሁ ለዚች እንኳን የምትሆን ጥበባዊ ችሎታ የለህም ማለት ነው። ለምኑ የሚሆን መምህር ተስፋዬ አመሰግናለሁ። ሁለተኛ መምህር ምናምን እያልኩ እሳለቃለሁ ብትል፣ ግንባረን ነው የምልልህ። አሁን ስለ ሀብታሙ ቤትና ስለ ደሳሳ ጎጆ ነገርን። እኔ ትንሽ ግራ አይገባም። ነገር ቅድም ጥበብ ላይ ላይ ሲሮጥ ነበር ምናምን አላልክም? ይሄን ነገር ግን ያው የሀብታሙ ነው ዳው ምናምን ነገር በሌላ ነገር ልትቀይረው አትችልም። ኤግዛክትሊ ጥበብ ቅድም ሲሮጥብኝ ነበር ስላልክ እንዴ መሆንም ካለበት እንደዚህ ነው መጻፍ ያለበት። አብረው አንድ ላይ አይደለም እንደ የሚኖሩት። አብረው አንድ ላይ ቢኖሩም እኮ አንዱ ከራሱ ውጪ የሌላውን ማየት አይፈልግም። ቪዲዮ ደግሞ እንደዛ ከተሰራ ሀብታሙ እየተንደላቀቀና እየሳቀ ድሃው ደግሞ እየተሸማቀቀና እያዘነ እንባውን እየጨመቀ ይመለከተዋል ማለት ነው። እንደዛ ከሆነ ደግሞ ቪዲዮችን ቫይራል ወጣ ማለት ነው። ቫይራል ከወጣ ደግሞ ዩቲዩብ ላይ ብዙ ሰው ይመለከተዋል ማለት ነው። ዋናው ነገር እኮ ዩቲዩብ ላይ ቪዲዮችንን ብዙ ሰው አይቶታል ወይስ አላየውም የሚለው ነገር እኮ። ቴዲ፣ እኔ ዘፈኔ ላይ ማንም ሰው እያለቀሰና እየተሸማቀቀ እንዲያየው አልፈልግም። እኔ ጥበብን የምሰራው ለሽቀላ ብያ አደለም። አረቆይ አምስካውን፣ እስካሁን ያወራኸውን እንቶ ፈንቶ ነገር ከሙዚቃው ግጥም ወይ ደግሞ ይዘት ጋር እንዴት ነው የሚገናኘው? ይቅርታ፣ ከአንተ ባለ አቅም መምህር ተስፋዬ ምን ከአንተ ምንድን ነው ምንድን ነው በእናትህ የሚናገረውን እንኳን

እስቲ መጀመሪያ ያነስበው ቴዲ በቃ ላትወዳዋ ትችል ብሎ ነበር የጀመረው ቴዲ፣ ጽፎ መጣ እንዴ? ከፎቅ ስትወርድ ከደሳሳ ጎጆ ቤት ሲወጣ ሲከተላ ቅዠት ጥበብ የሚመስላቸው ሰዎች በጣም ነው የሚያሳዝነው። እስቲ አሁን ያንተ ንገረ አንድ ቤት አንድ ሰው አይ ነው አዲስ ሀሳብ ነው። ግን አንድ ቤት አንድ ሰው ያልከው ሴቲንጉ ማለት ክሊፑ የሚቀረጽበት አንድ ቤት ውስጥ ነው። የሚሳተፈው ሰው ደግሞ አንድ ሰው ብቻ ነው። እዛ ሴትዮ አሰማም እንደ አንድ ሰው ብቻ ነው የሚተውነው፣ እሱም ፀሐይ ብቻ ነው የሚሳተፈው። እንዴት አድርጌ እረሳዋለሁ ጥያቄው በራሱ ያስነሳል ጥያቄ። ከጎኔ መችርቀሽ ከጎንሽ መችርቄ ከእኔ ጋራ ውሎ አዳራ ዋዋልሽ አልናፈቁም ወይ ስት ምልበልሽ አይደለም የሚለው ማለት አልናፈቅሽኝም የሚላት ልጅስ እኔ የምትለው ነገር በፍጹም አይታያችሁም? ቤቱ ሞልተዋለች ሳይዳስሳት ሳይጨብጣት ሳያያት በምናብ እኮ ነው። ጉዳይ አናፈቅሽኝም የሚላት አይታያችሁም። እውነት ለመናገር እኛ ይሄንን አክመን አንዘልቀውም። ይልቅ ጋቲራ ጊዮርጊስ ለቅሸጥ እዛ ሄደ ተጽ አይታያችሁም? እኔ አይታየኝም። ጻ ይታያል። ነገሩ ሞሮ ሳይኮሎጂካል ነው። አንቺ በደንብ ትረጃዋለች ብዬ አስቤ ነበር። ሳይኮሎጂካል ማለት አይ አንደርስታንድ ይሁን ውስጡ አለች እንበል ግን ለምን በሆነ መልኩ እንኳን ለተመልካች ያን እንዴት ነው የምናሳየው? ውስጡ ያለውን ስሜት ማለት ለምሳሌ አዋ ቀጥፎ ሲሰጠኝ፣ ምግብ አብስሎ ሲያጎርሰኝ አለ። አንዳንድ ቀን ይህን የረሳለት ቹቺ ለምን አላልከኝ ብዬ ሳኮርፍ ሲለማመጠኝ፣ እሱ ካላሳየን እንዴት ነው የሚሆነው? ከዛ በኋላ እሱ ፍቅር ሲከታተፍ ይሆናል። ክትፍ ያድርግህ የሚከትፍ ምንድን ነበር ያልሽው? እየተከተለ አበባ ሲሰጥሽ፣ ሲያቆላምጥሽ እንደዚህ ነው ያልሽው። አንተ ቆይ ለምንድን ነው ይሄንን የህንድ ፊልም ልታስመስለው? ሴቶቹ ዛሬ ምን ነግቷችኋል? ሴቶቹ እንደ አንቺ። ቆይ መጀመሪያ እዚህ ውስጥ ምን አገባሽ? እዚህ ላይ ምን ሼር ሆልደርስ ተስፍሽዬ? እዚህ ክሊፕ ላይ ግን ሌላ ሴት ስትተውን ባይ እኔ እናንተ እኔ የምልህ ከቻለች ምንድን ነው ችግር? ችግር አለው። ህይወቴ እኮ ነው ህይወቴ። ህይወቴ ምንድን ነው ሲጀመር ቹቹ አችልም፣ ሲቀጥል ደግሞ አይሆንም። በቃ እኮ እኮ እኮ አላመቻለኝም። አንተ በምን አወቅህ? መች ሞከርከኝ? ግን ሞር ኢምፖርታንት ምንድን ነው ያልኩም ህይወቴ እኮ ነው አላልኩም? ህይወቴ ነው አላልኩም? ፀሐይ፣ እንዴ! ህይወቴ ነው እኮ አልክ እኮ ፀሐይ። አሁን ለአንተ ማስረዳት አለብኝ? ያው ክሊፕ የጥበብ ስራ ነው። ጥበብ ደግሞ ህይወቴ ነው። እንደዛ ነው ያልኩት። ምን መሰለህ እናንተ የምትረዱ ነገር አይደላችሁም። ክሊፕ ውስጥ ከአንተ ውጭ ሰው የለም እያልኩ እኮ ነው። ወይ እናንተ መቼ ነው አንድን ጥበብ የጥበብ ስራ በአዲስ የምትመለከቱት? አዲስ የሚታይ ነገር ስትሰጡ ና። ኧረ ወዲያ በዘፋኙ ልብ ውስጥ ምን ያህል ቦታ እንዳላት የሚያሳይ አንድ ነገር መኖር እኮ አለው ኤግዛክትሊ ማለት ከመሄዷ በፊት በዘፋኙ የዕለት ተዕለት ህይወት ውስጥ የነበራት ኢንቮልቭመንት ልናሳይ ይገባል ስለዚህ አንድ ዘለግ ያለች የሆነች መልከ መልካም ካስት ታስፈልግሃለች እንዴት በፍቅር እንዳንገበገበችው እንዴት በናፍቆት እንዳራወጠችው ምናምን የምናሳያት ቹ አንቺ አርፈሽ ተቀመጪ አትገቢም አልኩሽ እንዴ

ማለት እሷ ተፈቃሪዋ እየተዘፈነላት ማለት፣ ዘፋኙ ባይታይና እሷ እየታየች ዘፈኑ ከጀርባ ሌላ ሴት ስትተውን ባይ በጣም እዚህ ክሊፕ ውስጥ ሴት የሚባል ነገር አይገባበትም።